ሰላም ጤና ይስጥልኝ። ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋና ኃይሉኝ። በቅድሚያም ክልላዊ ዜናዎችም በሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ያስገነባ የሚገኘውን ህንፃ ወቅቱን የጠበቀና ዘመናዊ በሆነ መልኩ እየተገነባ እንደሆነ ተጠቆመ። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት የክልሉ ከተማ ልማትና ኮንስትራክሽን ቢሮ እያስገነባ የሚገኘውን ህንፃና የዲጂታል ስራውን ጎብኝተውታል። የትህትና ተስፋይን ዘገባ ፍቃዱ በላይ ያቀርበዋል። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በክልሉ ከተማ ልማትና ኮንስትራክሽን ቢሮ እየተገነባ የሚገኘውን ህንፃ እንዲሁም በፌዴራል ድጋፍ እየተተገበረ የሚገኘውን የሐረር ዲጂታል አድራሻ ስርዓት ስራን በመዘዋወር ጎብኝተዋል። በጉብኝቱ የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳሊም አብራሪያ ያደረጉት ሲሆን ይህ ፕሮጀክት በ2013 የተጀመረ መሆኑን ገልጸው ለረዥም ጊዜ ሲጓት የተቆየ መሆኑን ገልጸዋል። አሁን ላይ ግንባታው በተደረገ የርብርብ ስራ ከ ዘጠና ሶስት ነጥብ ሶስት በመቶ ላይ የደረሰ መሆኑን ገልጸው ለመጠናቀቅ ስድስት በመቶ ብቻ የቀረው መሆኑን አብራርተዋል። ቀደም ሲል ወደ ህንፃ ገብተው ስራ ለመስራት የታሰበ መሆኑን የገለጹት አቶ ሙክታር ሳሌ ቢሆንም አንዳንድ የግብዓት እጥረቶች ወደ ኋላ እንደያዛቸው ጠቁመው ሰኔ 32017 ሙሉ በሙሉ እንደሚጠናቀቅ አስታውቀዋል። አክለውም በቂ የሆነ የመኪና ማቆሚያ ወቅቱንና የከተማውን ገጽታ በሚገነባ መልክና አገልግሎት አሰጣጥ የሚያዘምን በሆነ መልኩ የተገነባ ህንጻ እንደሆነም አብራርተዋል። ሙሉ በሙሉ በከተማ ልማትና ኮንስትራሽን ቢሮ ስር ያሉ ተቋማትን በዚህ ህንጻ ላይ በአዲስ አመት ስራ የሚጀምሩ መሆኑን አብራርተዋል። የተያዘለትን በጀት 169 ሚሊዮን እንደሆነና ከዛ ውስጥ በዚህ አመት ውስጥ 80 ሚሊዮን ብቻ የተከፈለ መሆኑን ገልጸዋል። ሙክታር አክሎም የሀረር ዲጂታል አድራሻ ስርዓት እየተተገበረ የሚገኘው ስራ የሚከናወነው ወንጀሎችንና ሌሎች ህገ ወጥ የቤት ግንባታና ሌሎችንም አደጋዎች ከመቆጣጠር አኳያ የሚያገለግል መሆኑን ተናግረዋል። አሁን ላይ ሀረር ስማርት ሲቲ ለማድረግ የተሰሩ ካሉ የልማት ስራዎች ጎን ለጎን ትልቅ አስተዋጽኦ ያለው ስራ እንደሆነም ገልጸዋል። ከክልሉ ምክር ቤት ቋሚ ኮሚቴ አባላት የተለያዩ ሀሳብና አስተያየቶችም ተነስተዋል። ከአባላቱ ህንጻው ለረዥም ጊዜያት ሲጓተት የነበረና አሁን ላይ በዚህ ሁኔታ አጠናቆ ማየታቸው እንዳስደስታቸውም ገልጸዋል። የክልሉ ከተማ ልማትና ኮንስትራክሽን ቢሮ ኃላፊ አቶ ሙክታር ሳ ምሳሌ ከአባላቱ ለተነሱ ጥያቄዎችና አስተያየቶች ምላሽና ማብሪያም ሰጥተዋል። በመጨረሻም በምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ አቅጣጫ ያስቀመጡ ሲሆን በቢሮው የተገነባ ያለው ህንፃ በዚህ መልኩ ተጠናቁ ማየታቸውን የሚበረታታ መሆኑ ገልጸው ህንፃው በተያዘለት ጊዜ መጠናቅ እንዳለበትም አቅጣጫ አስቀምጠዋል። በክልሉ ገጠር ወረዳዎች እየተተገበሩ ያሉ የግብርና ልማት ስራዎችም በፍጥነትና በጥራት ሊጠናቁ እንደሚገባ የሀረሪ ክልል ምክር ቤት ቋሚ ኮሚቴ አስታወቀም። ቋሚ ኮሚቴው በክልሉ ግብርና ልማት ቢሮ ለገጠር ማህበረሰብ አገልግሎት እየሰጠ ያለውን ፕሮጀክትም ጎብኝተዋል። ዘገባው አብዲ ውስማን ነው። ሲሳይ ዘርሁን። የሐረሪ ክልል ምክር ቤት ቋሚ ኮሚቴ አባላት በሶፊ ወረዳ የቂሌ መንደር የተቆፈረ ውሃ ጉድጓድ ፕሮጀክት፣ የኤሬር ወረዳ የመስኖ ልማት እና የሶፊ ወረዳ የቂሌ መንደሮች የችግኝ ጣቢያን ተዘዋውረው ጎብኝተዋል። በጎብኝታቸውም የሐረሪ ክልል ግብርና ልማት ቢሮ ምክትል ኃላፊ አቶ ነስረዲን አህመድ ገለጻ አድርገውላቸዋል። በግንባታ ላይ ያሉት ፕሮጀክቶች መካከልም በሶፊ ወረዳ ቂሌ መንደር 76 ሜትር፣ 72 ሜትር እና 36 ሜትር የውሃ ጉድጓዶች እየተቆፈሩ መሆናቸውንና ጥሩ አፈጻጸም ላይ እንደሚ የሚገኙ አብራርተዋል። ፕሮጀክቱ በ19 ሚሊዮን ብር በጀት እየተገነባ ሲሆን 180 አርሶ አደሮችን ተጠቃሚም ያደርጋል ተብሎ ይጠበቃል። የጉድጓድ ፕሮጀክቶቹም ለአርሶ አደሩ የመስኖ አገልግሎት ለመስጠት ያለመም ሲሆን እስከ ሰኔ 30 ቀን 2017 ዓ ምም ይጠናቀቃል ተብሎም ይጠበቃል። በተመሳሳይ ከ24 ዓመታት በፊት ስራ ያቆመው የመልካሄዳ መስኖ ፕሮጀክት የአርሶ አደሩን ህብረተሰብ ጥያቄ ለመመለስ በሚያስችል መልኩ እየተሰራ ስለመሆኑ አንስተዋል። ፕሮጀክቱ ከ300 በላይ አርሶ አደሮችን ተጠቃሚም ያደርጋል ተብሎ ይጠበቃል። የፕሮጀክቱ ርዝመት 6 ኪሎ ሜትር ሲሆን አፈጻጸሙም 24 በመቶ መድረሱንም ተናግረዋል። ፕሮጀክቱ በ2018 በጀት ዓመት 28 ሚሊዮን ብር በጀት በመያዝ ይጠናቀቃል ተብሎም ይጠበቃል ብለዋል። አካባቢውን የጎበኙ የቋሚ ኮሚቴ አባላትም በፕሮጀክቶቹ ዙሪያ ያላቸውን ሀሳብና አስተያየት እንዲሁም ጥያቄዎች አንስተዋል። ፕሮጀክቶቹ በትክክል እንዲከወኑና በክረምት ወቅትም ሊከሰቱ የሚችሉ ችግሮችን ለመቋቋም ምን ያህል ትኩረት ተሰጥቶ መሰራት አለበት ሲሉም ገልጸዋል። ምክትል ቢሮ ኃላፊው ከአባላቱ የተነሱትን ጥያቄዎችና ሀሳቦችም ካዳመጡ በኋላ ፕሮጀክቶቹ በተያዘላቸው ጊዜና ጥራት እንዲጠናቀቁም ትኩረት ተሰጥቶ እየተሰራ እንደሚገኝ ተናግረዋል። ህብረተሰቡ የሚያነሳቸውን የልማት ጥያቄዎች ምላሽ ለመስጠትም አብዛኞቹ እነዚህ ፕሮጀክቶች እስከ ሰኔ 30/2017 እንደሚጠናቀቁም ተናግረዋል። በመጨረሻም በምክር ቤቱ የኢኮኖሚ ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ጅብሪል መሐመድ በሶፊ ወረዳ የቅሌ መንደር የጉድጓድ ውሃ ፕሮጀክት በተያዘለት ጊዜ መጠናቀቅ እንዳለበት ገልጸው የመስኖ ስራው በፍጥነትና በጥራት መጠናቀቅ እንዳለበትም አንስተዋል። በተጨማሪም ፕሮጀክቶቹ በጥራትና በፍጥነት መጠናቀቅ እንዳለባቸውም አቅጣጫዎችን አስቀምጠዋል። ከሀረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንደቀጠሉ ናቸው። በክልሉ ለሰራተኛ ምቹ የስራ አካባቢን በመፍጠር ውጤታማ ስራዎች መስራት እንደሚገባ የጤና ሚኒስትር አስታውቋል። በሐረሪ ክልል ጤና ቢሮ ከጤና ሚኒስትር ጋር የሴቶችን ህጻናት ጥቃት ለመከላከል የሚሰሩ ስራው ዙሪያ የጋራ ውይይት ተካሂዷል። ቤቴሌም ደሴም በሐረሪ ክልል ጤና ቢሮ ከጤና ሚኒስቴር ጋር የሴቶችና ህጻናት ጥቃት ለመከላከል በሚሰሩ ስራዎች ዙሪያ የጋራ ውይይት አካሂደዋል። በመድረኩ በጤና ሚኒስቴር የሴቶች ህጻናትና አካል ጉዳተኞች ስራ አስፈጻሚ ወይዘሮ ፋጡማ ሰሂድ በጤናው ዘርፍ አገልግሎት ከሚሰጡ ባለሙያዎች መካከል አብዛኞቹ ሴቶች ናቸው ብለዋል። ሴቶች የተለያዩ ኃላፊነት እያለባቸው ተጨማሪ ኃላፊነት ወስደው የሚሰሩ ሴቶችን መርዳት፣ መደገፍ እንዲሁም ማጠንከር ይገባልን ብለዋል። ለሰራተኞች ምቹ የስራ አካባቢን በመፍጠር ውጤታማ ስራ መስራት እንደሚገባ ጠቁመው በተለይም ምቹ የስራ ሁኔታዎች በመፍጠር የሴቶችን ትንኮሳ ለመከላከል በትኩረት መስራት ይገባል ብለዋል። የሚሰጡ አገልግሎቶችን ምቹ በማድረግ የሴቶችን ትንኮሳ መከላከል እንዲሁም ሌሎች ድጋፍ የሚሹ አካል ጉዳተኞች ህጻናትና አረጋውያንን ያማከሉ ስራዎችን መስራት እንደሚገባ ማመላክ ተዋል ሰራተኞች አብዛኛው ጊዜያቸውን በስራ ቦታ የሚያሳልፉ በመሆኑ የስራ አካባቢ ምቹ ማድረግ በተለይም የሴቶችን ተሳትፎና ተጠቃሚነት ማረጋገጥ በሚችል መልኩ አሰራሮችን ማደራጀት ይገባል ብለዋል። በሴቶች ላይ የሚደርሱ ጥቃቶችን ለመከላከል ብሎም የሴቶችን ተሳትፎና ተጠቃሚነት ለማረጋገጥ በሚሰራው ስራ ላይ የጤና ሚኒስቴር አስፈላጊውን ድጋፍ እንደሚያደርግም አስታውቀዋል። ተቋማት የአሰራር ስርአታቸውንና የመስሪያ ቦታቸውን ገጽታ ምቹ በማድረግ ሰራተኞች የስራ ፍላጎት ከመጨመር አንጻር ያለው ጠቀሜታ የጎላ ነው ያሉት ደግሞ የሀረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ሲሆኑ ሰራተኞች ምቹ ከባቢን ለመፍጠርና አሰራርን የማዘመን ስራ እያከናወኑ መሆኑን ጠቁመዋል። የክልሉ ጤና ቢሮ ምክትል ቢሮ ኃላፊ ዶክተር ኢማን ዘይዳን በበኩላቸው የሴቶችን ተሳትፎና ተጠቃሚነት በማረጋገጥ በሁሉም መስክ ለማብቃት እየተሰራ ያለው ስራ ጠናክሮ መቀጠል አለበት ብለዋል። በሴቶችና ህጻናት ላይ የሚደርሱትን ፆታዊ ጥቃቶች ለመከላከል በቅንጅት እየተሰራ መሆኑን ገልጸው ጥቃቶችን የማስቆም ስራ የሁሉም ዜጋ ኃላፊነት ሊሆን እንደሚገባ መግለጻቸውን ከቢሮ ያገኘነው መረጃ ያመለክታል። በመድረኩም የጤና ሚኒስቴር ስራ ኃላፊዎች የክልሉ ጤና ቢሮ አመራሮች እናም ኃላፊዎች እንዲሁም የተለያዩ ባለድርሻ አካላት በተገኙበት ምቹ የስራ አካባቢ መፍጠር በስራ ቦታዎች ላይ የሚስተዋሉ የሴቶችን ትንኮሳ መከላከል በሚል ርዕስ ጥናታዊ ጽሁፍ ቀርቦ የጋራ ውይይት ተደርጎባቸዋል። በሐረሪ ክልል ሴቶችና ህጻናት ወጣቶች ጉዳይ ቢሮ የአፍሪካ ህጻናት ቀን ተከበረም እንደ አፍሪካ ለ35 አምስተኛ ጊዜ እንደ ሀገራችን ደግሞ ለ34 አራተኛ ጊዜ ነገ ሀገር ተረካቢ ትውልድን ለማነጽ ሕፃናት ተኮር እያከናወንን በሚል መሪ ቃል ተከብሯል። አያንቱ አመድ ዝርዝሩን ይዘዋለች። በሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ የአፍሪካ ህጻናት ቀን ተከበረ። የመክፈቻ ንግግር ያደረጉት በሐረሪ ክልል የሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አዱልሃብ ሀገራችን ለህጻናት መብት መከበርና ደህንነት ለማረጋገጥ የሚያስችሉ በርካታ ተግባራት በማከናወን የተለያዩ ምቹ የሆኑ ሁኔታዎችን በመፍጠር በስፋት እየተሰራ እንደሚገኝ ገልጸዋል። የህጻናትን ጥቃት ከመከላከል አንጻር የህጻናት ጥቃት መከላከል ግብረ ኃይል ተቋቁሞ ሰፊ ስራ የተሰራ መሆኑንም ተናግረዋል። ወይዘሮ ረምዚያ አክለውም ህጻናትን ከማነጽ አንጻር በንቃት መስራት ይገባል ብለዋል። ወላጆቻቸውም በተለያዩ ምክንያት ያጡ ህጻናት በሀገራቸው እንዲያድጉና በማህበረሰቡ ውስጥ የሀገራቸውን ወግ ስርዓት አውቀው እንዲያድጉ መስራት ይገባል ብለው የህጻናትን ጥቃት መከላከል የሁላችንም ኃላፊነት ነው ሲሉ ወይዘሮ ረምዚያ ገልጸዋል። የህጻናት ፓርላማ ፕሬዚዳንት ተማሪ ቅድስት ሰለሞን የነገ ሀገር ተረካቢ ህጻናት ጥቃት ከጊዜ ወደ ጊዜ እየጨመረ መምጣቱንና ይህንንም መከላከል እንደሚገባና ምቹ ሰላማዊ ሀገርን ለህጻናት መፍጠር ይገባል ስትል ገልጻለች። በሴቶች ህጻናትና ወጣቶች ጉዳይ ቢሮ የህጻናት መብቶች ስርዓትና ተሳትፎ ማስፋፊያ ቡድን መሪ ሳራ አብዱረሂም በህጻናት ጥቃትና መከላከል ዙሪያ ጥናታዊ ጽሁፍ አቅርበዋል። የሴቶችና ልጃገረዶች ጽናት ማጎልበቻ ፕሮጀክት አስተባባሪ ወይዘሮ ሰርካለም ንጉሴ ስለ ሀረር ኤስኦኤስ ህጻናት መንደር አመሰራረትና የሴቶችና ልጃገረዶች ጽናት ማጎልበቻ ፕሮጀክት ስራዎች ገለጻ አድርገዋል ተገኝተዋል ቢሮው አራት በተለያዩ ምክንያት ወላጆቻቸውን ያጡ ህጻናት ለአሳዳጊዎቻቸው አስረክበዋል በመጨረሻም በተማሪዎች የፈጠራ ስራዎች ኤግዚቢሽን የተከናወነ ሲሆን ለኤስኦኤስ ህጻናት መንደር የምስጋና የምስክር ወረቀት ተበርክቷል በመድረኩም የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱልሀብ፣ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍቱ አልይ፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የህጻናት ፓርላማ አባላት እንዲሁም የወረዳ አመራሮችና ጥሪ የተደረገላቸው እንግዶች ተሳትፈዋል። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ከንግድ ተቋማት ማህበረሰብና ከህንፃ ባለቤቶች ጋር ውይይት አካሄድም። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ ግንባታ ፍቃድና ቁጥጥር ባለሥልጣን ከንግድ ተቋማት ማህበረሰብና ከህንጻ ባለቤቶች ጋር በዛሬ ዕለት ነው ውይይት ያካሄደው። ውይይቱ በኮሪደር ልማት የህንጻና ግንባታን የማስዋብ ደረጃን ለማስጠበቅ የተዘጋጀ መድረክ መሆኑን ተገልጿል። በቢሮ የግንባታ ፍቃድና ቁጥጥር ባለስልጣን ኃላፊ አቶ መሐመድ ኑረዲን እንደገለጹት የህንጻና ሌሎች ግንባታዎች የማስዋብ ስታንዳርድ መጠበቅ የከተማ ገጽታን ለማስዋብና የአካባቢ ደረጃን ለማሳደግ ከፍተኛ ሚና እንደሚጫወት አስታውቋል። ከዚህ በተጨማሪም የንግድ ተቋማት ወጥ የሆነ በማድረግ እንዲሁም የከተማ ገጽታን የማስዋብ ስራ ለአካባቢ የንግድ ማህበረሰብ ብሎም ለከተማው እድገት የሚኖሩ አስተዋጽኦ ከፍተኛ በመሆኑ ሁሉም የድርሻውን ተሳትፎ እንዲያደርግም መገለጹን ከቢሮ ያገኘነው መረጃ ያመለክታል። በመጨረሻም ተሳታፊዎቹ ጥያቄና አስተያየታቸውን በማቅረብም በስፋት ተወያይተዋል። ወደ ሀገር አቀፍ ዘገባዎች ተሻግረናል። ቀጠናዊ የንግድ ትስስርና የግል ዘርፍ ሚና ለመጠናከር ያለመ ኢኮትሬድ የተሰኘ ፕሮጀክት በዛሬው እለት ይፋ ተደርጓል። በሌላ ዜና ደግሞ በግብርና ምርቶች ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ ተሰርዟል ሲል የንግድና ቀጠናዊ ትስስር ሚኒስትር አስታውቁ የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። እነኝህንም ጨምሮ ልንሽ መልስ ወደ እናንተ ታርሳችኋለች ቀጠናዊ የንግድ ትስስርንና የግል ዘርፉን ሚና ለማጠናከር እያለመ ኢኮትሬድ የተሰኘ ፕሮጀክት በዛሬው ዕለት ይፋ ተደርጓል። ፕሮጀክቱ በግል ዘርፍ የሚመራ የእሴት ሰንሰለትን በማሳደግ የኢትዮጵያን ንግድና ምጣኔ ሀብት ትስስር ማጎልበት በሚል መሪ ሀሳብ ነው የሚተገበረው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ እንደገለጹት ፕሮጀክቱ ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና አማካኝነት ቀጠናዊ የንግድ ትስስርን ለማሳለጥ ለምታደርገው ጥረት ትልቅ ሚና አለው። ከዚህ ባለፈም የግሉን ዘርፍ ሀገራዊ ሚና ለማጠናከር ከፍተኛ አስተዋጽኦ እንደሚያበረክት ነው ያስገነዘቡት። በቀጣይ አምስት ዓመታት የሚተገበረው ፕሮጀክቱ ቀጠናዊ የሴት ሰንሰለቶችንና ተቋማዊ አቅምን ማሳደግ እንዲሁም የንግድ ተቋማትን ማጎልበት ላይ ያተኩራል። የደላላነት ፍቃድ ሙሉ በሙሉ ተሰርዟል፣ አለ የንግድና ቀጠና የትስስር ሚኒስቴር። የንግድና ቀጠና የትስስር ሚኒስትር ዴታ ዶክተር አብዱልሐኪም ሙሉ እንዳሉት በዘርፉ ምንም አይነት እሴት ሳይጨምሩ የንግድ ስርዓቱን የሚረብሹ በርካታ ደላላዎች አሉ። ስለሆነም በእህል ምርት፣ በአትክልትና ፍራፍሬ እንዲሁም በቁም እንስሳት ዘርፍ የተሰጠው የደላላነት ፍቃድ ሙሉ በሙሉ መሰረዙን ተናግረዋል። ይህን ተከትሎም ደላሎች ከገበያው እንዲወጡ መደረጉን ጠቅሰው አገናኞች እርምጃ እንደተወሰደባቸውም አስረድተዋል። በተመሳሳይ በሲሚንቶ ገበያ ዘርፍ ነጻ የገበያ ስርዓት በመዘርጋት የሲሚንቶ ዋጋ ከግማሽ በታች እንዲቀንስ መደረጉን አብራርተዋል። የሲሚንቶ ግብይት ስርዓትን ሲረብሹ የነበሩ ደላሎችና በተለያዩ አካላት ስም ሲነግዱ የነበሩ ግለሰቦች ከዘርፉ እንዲወጡ መደረጋቸውንም አረጋግጠዋል። በኢትዮጵያ የተጀመረው የጽዱ ኢትዮጵያ ንቅናቄ የመጣውን ከፍተኛ ለውጥ ለማስቀጠል የጠናከረ ስራ እንደሚሰራ የፌሪ አካባቢ ጥበቃ ባለስልጣን ገልጿል። በኢትዮጵያ የተጀመረው የጽዱ ኢትዮጵያ ንቅናቄ የመጣውን ከፍተኛ ለውጥ ለማስቀጠል የጠናከረ ስራ እንደሚሰራ የፌሪ አካባቢ ጥበቃ ባለስልጣን ገልጿል። ንቅናቄው በዓለም ለ52ኛ በኢትዮጵያ ደግሞ ለ32ኛ ጊዜ የተከበረ የሚገኘውን የአካባቢ ቀን መነሻ በማድረግ ጽዱ ኢትዮጵያን ባህል እናደርግ በሚል መሪ ሀሳብ ነው የሚካሄደው። ንቅናቄው በደቡብ ኢትዮጵያ ክልል በአርባ ምንጭ ከተማ ከተማ በይፋ ተጀምረዋል። በማስጀመሪያው የባለስልጣኑ ዋና ዳይሬክተር ኢንጂነር ለሊሴ ነሜ እንዳሉት የጽዱ ኢትዮጵያ ንቅናቄውን በተመለከተ ከአምና ጀምሮ በህዝቡ ዘንድ ግንዛቤ ለመፍጠር በተሰራው ስራ ውጤት የታየበት ነው። በዚህ ዓመት የጽዳት ዘመቻ የህግ ተከባሪነትን ማረጋገጥ፣ በጎ ስራ መስራትና የአረንጓዴ አሻራ መርሃ ግብር በልዩ ትኩረት እንደሚሰራባቸው ተናግረዋል። የዘንድሮ ንቅናቄ በኦሮሚያና በሶማሌ ክልሎች ቀደም ብሎ መጀመሩን አንስተው ዛሬ ደግሞ በደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ማስጀመራቸውን ነው የተናገሩት። ባለፉት 11 ወራት ከለጋሾች 315 የአይን ብሌን መገኘቱን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታውቋል። የአገልግሎቱ ምክትል ዋና ዳይሬክተር አቶ ሀብታሙ ታዬ እንደገለጹት የደም ባንኮች መስፋፋት፣ የአሰራሮች መዘመን እንዲሁም የግንዛቤ ስራዎች ማድረግ ለስኬቱ መገኘት ትልቅ አስተዋጽኦ ነበራቸው። ባለፉት 11 ወራት 525 ሰዎች የአይን ብሌናቸውን ለመለገስ ቃል መግባታቸውን ጠቅሰው 315 የአይን ብሌን ተሰብስቧልም ነው ያሉት። አሁን ላይ ከ15 ሺህ በላይ ሰዎች ከህልፈት በኋላ የአይን ብሌናቸውን ለመ መለገስ ቃል መግባታቸውንም ጠቁመዋል። ከተሰበሰበው የአይን ብሌን በተጨማሪ ባለፉት 11 ወራት 378000 ዩኒት ደም መሰብሰብ መቻሉን አያይዘው ገልጸዋል። ከደምና ከአይን ብሌን አሰባሰብ ጋር ተያይዞ የሚያጋጥሙ ተግዳሮቶችን ያነሱት አቶ ሀብታሙ የአቅርቦትና የፍላጎት አለመመጣጠን፣ የአይን ብሌን ልገሳ በተፈለገ ደረጃ የተለመደ አለመሆኑና የሀብት እጥረት መኖሩንም አመላክተዋል። ከመርካቶቻችን ከሀረሪ ክልል ቴሌቪዥን ለዕለቱ የነበሩ ዜናዎች የተከታተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ። አብራችሁ ቆይታ አድርጉ ያለው ከቀሪዎቹ ሀረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው የእኔን በዚያ አበቃው። ጤና ይስጥልኝ።